ጠቅላይ ሚኒስትሩ የቀረጹትን ፖሊሲ በእርሱ ምክንያት እንዲለውጡ ተገደዱ። የማንቸስተር ዩኒቨርሲቲ የልጅ አዋቂ ብሎ የክብር ዶክትሬት ሲሰጠው ልጁ ምን ያክል ልበተራራ እንደሆነ ልብ ሊባል ይገባዋል። በሚጫወትበት ክለብ ለ50 ዓመታት የቆየን ክብር ወሰን ሲያሻሽል እርሱ ጊዜ አልወሰደበትም። በልጋስነት የሚታወቀው በቀድሞ የቡድን አጋሩ ዴቪድ ዲሄ አጠራር ዘወንደር ኪድ ዛሬም የትጋት ሥራ ላይ ነው የሚገኘው። እያወራን ያለነው ስለ ማርከስ ራሽፎርድ ነው። የዛሬው የሌጀንድ ስፖርት ንቅራችን ፖሊሲ አስቀያሪው የክብር ዶክትሬት ባለቤቱ ማርከስ ራሽፎርድ ይሆናል። ገጹን ላይክ ሼርና ሰብስክራይብ በማድረግ አዳዲስና ታሪካዊ ስፖርታዊ መረጃዎች ይድረሷችሁ። እንቀጥላለን። ሙሉ ስም ማርከስ ራሽፎርድ የትውልድ ቀን ጥቅምት 31 1997፣ እንደ ኢሮፓን አቆጣጠር የትውልድ ስፍራ ግሬት ማንችስተር ከተማ፣ የጨዋታ ስፍራ አጥቂ። በትልቅ ደረጃ ጨዋታ የጀመረው በ2014 ይህም ማለት ከዛሬ 11 ዓመታት በፊት በማንችስተር ዩናይትድ ቤት ነው። ራሽፎርድ ግሩም በሆነ ሁኔታና ሚዛኑን ጠብቆ መጫወት የሚችል እንዲሁም ኳስን በኃይል አክሮ መምታት የሚችል ታዳጊ ተጫዋች ነበር። ያኔ ያኔ እያልን የምንጠራው የልጅነት ትውስታውን ለማንሳት እንጂ ራሽፎርድ ከአስር ዓመታት ቆይታ በኋላም ቢሆን ዛሬ ላይ እርሶ አክሮ የሚመታቸው ኳሶች ለግብ ጠባቂዎች ፈተና፣ ለቡድን አጋሪዎቹ ደግሞ ኩራት ሲሆኑ መመልከት የተለመደ ነው። እርሱ የዘር ግንዱ የሚመዘዘው ከአጭር ርቀት ሮኬቶቹ ሀገር፣ ጃማይካ ነው። ወላጅ አባቱ ጃማይካዊ ዜግነት ያለው ነው። እናቱ ደግሞ ከእንግሊዝ የሰራተኞች መደብ የተገኘች፣ ልጇን ለማሳደግ የምትታትር ጠንካራናት። በእርግጥ የራሽፎርድ ቤተሰቦች ያን ያክል ለችግር የተጋለጡ ነበሩ ማለት አያስደፍርም። እግር ኳስን ማንከባለል የጀመረው ገና በልጅነት ዕድሜው ነው። በእርግጥ ግሬት ማንቸስተር ለዚህ ምቹ ነበር የብዙዎች ራስ ምታት የሆነው ኳስን የመጫወት እድልና ምቹ ቦታዎች የማግኘት ፈተና ለሱ ምንም ማለት አልነበረም ማለት ይቻላል የመጀመሪያ ደረጃ ትምህርት ቤት ተማሪ በነበረበት ወቅት ነው ኳስና ራሽፎርድ የተዋወቁት የአምስት ዓመት ታዳጊ በነበረበት ወቅት ፍሌቸር ሞሰስ ሬንጀርስ በተባለ አካዳሚ ኳስን መጫወት ጀምሯል ይህ ብላቴና ፍሌቸር ሞሰስ ሬንጀርስ ለማንቸስተር ዩናይትድ እንደ ግል አካዳሚ ባለውለታ ነው። ይህ አካዳሚ ዌስ ብራውን፣ ጄሲ ሊንጋርድ፣ ዲሚትሪ ሚሽል፣ ታይለር ብላኬትንና ማይክል ኦውንን ኮትኩቱ አሳድጎ ለማንቸስተር ዩናይትድ የተበረከቱ ገጸ በረከቶች ናቸው። እነኚህ ተጫዋቾች ስማቸው ሲነሳ የማርከስ ራሽፎርድ ስምም መነሳቱ የግድ ነው። ለምን ቢባል መነሻው ፍሌቸር ሞሰስ ሬንጀርስ ነውና፣ ከዚያ አካዳሚ ብዙ ሳይቆይ ነበር የካሪንግተኑን ማንቸስተር ዩናይትድን የተቀላቀለው።

ያኔም በአስራዎቹ የእድሜ ክልል ውስጥ ያለ ነበር። በደረጃው አስደናቂ ለውጥ እያደረገ ያለ ድንቅ እንግሊዛዊ፣ በአንድ ወቅት ዳግማዊ ዴቪድ ቤካም የሚል ቀጽል ስምም የተሰጠው ራሽፎርድ፣ የልጅ አዋቂ የተባለው ራሽፎርድ፣ ካለ ሳይሆን ከሌላ አካፍል የሚለው የትኛውም ሃይማኖት አስተምሮ የሆነውን ቃል የሚተገብር ራሽፎርድ እና ገና በልጅነቱ የክብር ዶክትሬት ማዕረግ የተቀዳጀው ራሽፎርድ የድምቀት ታሪኩ የሚጀምረው እዚያው ካሪንግተን አካዳሚ ነው። ማርከስ ራሽፎርድ በ2015 እንደ ፈረንጆቹ የዘመን አቆጣጠር የማንችስተር ዩናይትድ የመጀመሪያ ቡድን መቀላቀ ማቀላቀል ችሏል። በ2013-14 የውድድር ዘመን ከሌስተር ሲቲ ጋር በተደረገው የኤፍኤ ዋንጫ ጨዋታ ላይ በድንገት መሰለፍ በመቻሉ የመጀመሪያውን ትልቅ ጨዋታ ያደረገው ያኔ ነው። በወቅቱ በቦታው ላይ ተሰልፎ ባይጫወትም መጥፎ የሚባል አቋም ሳያሳይ ወጥቷል። ያኔ ከካሪንግተን አካዳሚ እንደወጣ የአጥቂ ሚናውን በሚገባ ያልተረዱት የኦልትራፎርድ ሰዎች በመሀል አማካኝ ቦታ ላይ አሰልፈውትም ነበር። በዚያ ቦታ ላይም ቢሆን ራሽፎርድ መጥፎ የሚባል አቋም አሳይቶ አልወጣም። በአስር ጨዋታዎች ላይ አራት ግቦችን ከመረብ ማሳረፍ መቻሉና በሚያደርጋቸው የግብ ሙከራ ጥረቶች በታዳጊዎች ማሰልጠኛ ውስጥ የክለቡ መልማያዎች ቀልብን መያዝ ችሏል። ከታቀደለት ጊዜ በፊት ቀድሞ እየሄደ እንደሆነም እንዲሰማቸው አስገድዷቸዋል። ይህ የማርከስ ራሽፎርድ የህይወት ጉዞ የተደላደለበት አጋጣሚም ነበር። ከማንቸስተር ዩናይትድ ጋር በ2014 በሚልክ ካፕ ጨዋታ ላይ ከተሳተፈ በኋላ ዲሜትሪ ሚሼል በጉዳት ምክንያት መሰለፍ ባለመቻሉ ጨዋታዎች ላይ የዩናይትድ ታዳጊ ቡድን ዋና አጥቂ ሆነ። በእነዚህ ጊዜያትም የመሀል ለመሃል የፊት ተጫዋችነት ሚናን በሚገባ ልምድ ቀስሟል። በ25 ጨዋታዎች ላይ ተሰልፎ 13 ግቦችንም ከመረብ በማዋሃድ የኮከብነት ተስፋ ያለው ተጫዋች ስለመሆኑ አሳይቷል። በወጣቶች የኤፍኤ ዋንጫ ላይ በቶትናም ላይ ያስቆጠራት ድንቅ ቅጣት ምት ተጫዋቹ በቆም ኳሶች ላይ ያለውን ብቃት ማሳየት የቻለበትም ነበር ማለት ይቻላል። ከ18 ዓመት ዕድሜ በታች ቡድኑ ውስጥ በመደበኛነት ግ ማስቆጠሩን ቀጥሎበታል። በዋርን ጆይሱ ከ21 ዓመት በታች የዩናይትድ ቡድን ውስጥ የመጫወት እድል አግኝቷል። ይህንም ቡድንም በአውሮፓ ህብረት የእግር ኳስ ማህበር ወጣቶች ሊግ መድረክ ላይ ከኒኪበት የአምበልነት የክብር ማዕረግንም ተቀብሎ ቡድኑን በአንበልነትና በፊት ተጫዋችነት መርቷል። ታታሪው አጥቂ ከ21 ዓመት በታች ደረጃ ለመጀመሪያ ጊዜ መሰለፍ የቻለው ቡድኑ ሌስተር ሲቲን ስድስት ለአንድ በረታበት ታህሳስ አጋማሽ ላይ በተደረገው ጨዋታ ነበር። ወቅቱም 2014 ከዛሬ 10 ዓመት በፊት። እንዲሁም በኤፍኤ ወጣቶች ዋንጫ ውድድር ላይ ጉልህ የሆነ ቁልፍ ሚናም ነበረው። ያ ወቅትም ታዳጊው ከማንቸስተር ዩናይትድ ሰዎች ጋር የደም ትስስር ያህል ግንኙነት የመሰረተበት ወቅት ነው ማለት ይቻላል። ኦምባፔ ባለክብር ዶክትሬት ባለቤቱ ማርከስ ራሽፎርድ ድርጊቱ የጠቅላይ ሚኒስትሩን ውሳኔ አስቀየረ። ይህ በቢቢሲ ሰበር ዜና ሽፋን የተሰጠው አንድ ወቅት አነጋጋሪም ነበር። ያኔው ማንቸስተር ዩናይትድ አጥቂ ማርከስ ራሽፎርድ ጀግና በሚል በእንግሊዛውያን እየተወደሰም ነበር። በእርግጥ ይህ ዜና የኮሮና ቫይረስ ወረርሽኝ በተሰራፋበት ዘመን ስለነበር የብዙዎች የስፖርት ቤተሰብ ጉዳይ አልነበረም። ቢሆንም ግን ራሽፎርድ የወቅቱን የእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰንን ሞገተ። ጉዳዩ ደግሞ ያኔ ዓለም በሯን በዘጋችበት ወቅት ለታዳጊዎች በር ንክፈት በሚል ንቅናቄ ራሽፎርድ መጀመሩ ነው። ያኔ በብዙዎች ዘንድ የችግር ሮሮ እየተሰማም ነበር። በጣሊያን፣ በቻይና፣ በስፔን፣ በህንድ እንዲሁም በብራዚልና በአሜሪካ የኮሮና ቫይረስ ወረርሽኝ በመቶ ሺዎች የሚቆጠሩ ዜጎችን ሕይወት እየቀጠፈም ነበር። ያኔ በእንግሊዝ የሚገኙ ትምህርት ቤቶች በራቸውን ሲዘጉ የመመገብ አቅም የሌላቸው ሕጻናት አሳዳጊ ቤተሰቦች በኮሮና ቫይረስ ሳይሆን በረሃብ እያለቁ ስለነበር ይህ ተግባር ሊቆም ይገባል ብሎ የሞገተው ማርከስ ራሽፎርድ ብቻውን አደባባይ ወጣ። ሕጻናት በረሃብ አለንጋ እየተገረፉ እያለቁ ነው አለ። ለዚህ ደግሞ መፍትሄው በርን መክፈት፣ ፖሊሲን ማሻሻል በመንግስት በኩል አስፈላጊ ባጀት መያዝ ያስፈልጋል የሚል ነበር። እናም ቦሪስ ጆንሰን በቤኪንግሃም ቤተመንግስት በዛም በዳውኒንግ ስትሪት በነበሩበት ወቅት ይህ ጉዳይ ጆሮቸው ላይ ደርሷል። ከአማካሪዎቻቸው ጋር በመሆን ጉዳዩን አጤኑት። የራሽፎርድ ሀሳብ ተቀባይነት ሊገባው ካቢኔው ወንበር ስቦ ተቀመጠ። ያኔ ራሽፎርድ በተናጠል የ20 ሚሊዮን ፓውንድ ወይንም ወደ ኢትዮጵያ ብር ከቀየር ነው የ828 ሚሊዮን የኢትዮጵያ ብር ዋጋ ያለው ድጋፍን አሰባሰበ። ይህ ለማይሰሩና የተዳጥቂ የበጎ አድራጎት ስራው ሀሁል ነበርም። ለምን ቢባል አስቀድሞም ቢሆን በበጎ አድራጎት ስራዎች ላይ እየተሳተፈ አቅም ለሌላቸው ወገኖች ቢያንስ የእለት ምግብ እንዲያገኙ የሚያስችል መርሃ ግብር በመቅረጹ ወደ ስራ የገባ የልጅ አዋቂ ስለነበር ይህ ድጋፍ ሶስት ሚሊዮን የሚጠጉ ችግረኞች ህጻናትን ለመመገብ ያስቻለም ሆነ። ይህ የራሽፎርድ ድርጊት የጠቅላይ ሚኒስትሩን ቦሪስ ጆንሰንን ሀሳብ ጭምር ያስቀየረም ሆነ። ጠቅላይ ሚኒስትሩ በክረምት የምገባ መርሃ ግብር አንድ ነጥብ ሶስት ሚሊዮን ለማቀፍ በሚል የቀረበላቸውን የ110 ሚሊዮን ፓውንድ በጀት ጥያቄ ውድቅ አድርገውም ነበር። ሆኖም ይህንን ውሳኔያቸውን በ24 ሰዓታት ውስጥ ውድቅ አድርገውታል። ምክንያቱ ደግሞ ማርከስ ራሽፎርድ ነበር። እንደ ዴሊ ሜል ዘገባ ራሽፎርድ የ11 ዓመት ታዳጊ ሳለ የዩናይትድ የእግር ኳስ አካዳሚ የተቀላቀለው ወላጅናቱ እሱን ጨምሮ አምስት ልጆችን ለመመገብ በመቸገራቸው ነበር። ያ የውስጥ ቁስል ለዓመታት የነበረውን የራሽፎርድን ከግል ኪሱና ከበጎ ፈቃደኞች የሚሰበሰበውን ገንዘብ ህጻናትን መርዳት የጀመረበት አሁን በሳምንት 250 ሺ ፓውንድ ተከፋይ ለመሆን የበቃው ማርከስ ራሽፎርድ ታዋቂነቱን አለበለዛም ለውጡን በጎ በማድረግ የሚገለጥ ድንቅ ፍጡር ነው። ገና በታዳጊነቱ በማንቸስተር ዩናይትድ ቤት አድናቆትን ተችሮት የነበረውና በየጨዋታዎች ግብ በማስቆጠር ጥሩ ጊዜን ከማንቸስተር ዩናይትድ ጋር ማሳለፍ የቻለው ማርከስ ራሽፎርድ ቀስ በቀስ በቀያይ ሰይጣናቱ ቤት የመቀጠል እድሉ እየተሟጠጠ ሄዷል። በተለይም ደግሞ ባለፉት ሶስት አመታት በቀድሞ ብቃቱ ላይ መገኘት አልቻለም። እንግሊዛዊ ተጫዋች ከክለቡ ጋር የሚለያይበት ቀን ተቃረበ። እነኛ ጣፋጭ ጊዜያት በሮበን አሞሪም ዘመን እየከሰሙ ሄዱ። ኤሪክ ቴና ከማንቸስተር ዩናይትድ በመውጣታቸው ፖርቹጋላዊ ወጣት አሰልጣኝ መዳረሻውን ኦልትራፎርድ ሲያደርግ የማር ማርከስ ራሽፎርድ ህልውና በዩናይትድ ቤት እያከተመ መጣ። ከባርሰሎና እስከ ፓሪሴን ጀርሜን ድረስ የልጁ ፈላጊዎች ሆነው ብቅ ቢሉም ከአሞሪም ጋር መቃቃር ውስጥ የገባው ማርከስ ራሽፎርድ ቀይ ሰይጣን ሆኜ የኖር ያለሁ እኖራለሁም የሚለው ራሽፎርድ በመጨረሻም አስቶን ቪላን ተቀላቀለ። ኡናይ ኤምሬ እንኳን ደህና መጣህ ብለውም ተቀበሉት። የማርከስ ራሽፎርድ አዲስ ህይወት በቪላ ፓርክ ቀጠለ። የማንቸስተር ዩኒቨርሲቲ በወጣትነት ዘመኑ የክብር ዶክትሬት የተሰጠው ራሽፎርድ አዲሱን ህይወት ለመላመድ ድፍን አራት ወራትን አስቆጥሯል። አስቶንቪላ በ47 ዓመታት ውስጥ የአውሮፓ ተሳትፎ ሳይኖረው በኡናይምሬ ዘመን የተሳካለት ክለብ አሁን ከአውሮፓ ቻምፒየንስ ሊግ ውጪ ቢሆንም በኤፌ ካፕ ውድድር ወደ ግማሽ ፍጻሜው ያለፈበት ውጤትን አስመዝግቧል። ይህ ውጤት ሲመዘገብ ራሽፎርድ አራት ወራት የግብ ድርቁን የሰበረበትም ሆኗል። ሁለት ግቦችን በማስቆጠር በጨዋታው ኮከብ ለመሆንም በቅቷል። ይህንን ተከትሎ አሰልጣኙ ኡናይ ኤመሪ በማንችስተር ዩናይትድ ቤት የተጠየቁትን 40 ሚሊዮን ዩሮ በመክፈል በቋሚነት ለማሰለፍ እንደሚሰሩም ተናግሯል። የ27 ዓመቱ አጥቂ ማርከስ ራሽፎርድ በቪላ ፓርክ ዳግም ሊደምቅ ቀይ ሰይጣናቱን ዳግም ላያገኛቸው በዚያው ሊሰናበት አሁን ጊዜው ደርሷል። አስቶን ቪላን ከተቀላቀለ በኋላ ዳግም ለብሔራዊ ቡድኑ የተመረጠው ማርከስ ራሽፎርድ አሁን ባለው ቁመና ሌሎች ታላላቅ ክለቦችም አይናቸውን እየጣሉበት ስለመሆኑ ከወዲሁ እየተነገረ ነው። የልጅ አዋቂ ራሽፎርድ፣ የመንግስት ፖሊሲ አስቀየሪው ራሽፎርድ፣ ታዳጊው ባለ ክብር ዶክትሬት ራሽፎርድ አሁን በአዲስ አብዮት መጣሁ እያለ ነው። ይህ ሌጀንድ ስፖርት ነው። ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ እንደዚህ አይነት አዳዲስና ታሪካዊ እንዲሁም ያልተሰሙ መረጃዎችን ወደ እናንተ እናደርሳለን። ጥንቅራችን አበቃ። ቸር ቆዩልን።